በስማአብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት ሀያ ሰባት በዓለ ስቅለት። ጥቅምት 27 በዚህች ዕለት የአምላካችን የመድኃኒታችን የስቅለት መታሰቢያ ነው። ለሁሉም እንዲደርስ ሼር እያደረጋችሁ መድኃኒታችን ለስም አጠራሩ ክብር ይግባው፣ በቸርነቱ ስለ ሁላችን ድህነት ሲል ራሱን ወርዶ ፈቅዶ ለሞት አሳልፎ በመስጠት ፈጽሞ ፍቅርን አሳይቶናል። በቅዱስ ወንጌሉ እርሱ መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎም ነግሮናል። እውነት ነው። ራስን ነፍስን ስለ ጠላት ነፍስን አሳልፎ ከመስጠት በላይ ምን ድንቅ ነገር ምን ድንቅ ፍቅር አለ? ቸር አምላካችን የአስቆረጡ ይሁዳ ሊያስይዘው የሊቀ ካህናቱን አገልጋዮች እየመራ አመጣቸው። እነርሱም ማንን ትፈልጋላችሁ ሲላቸው የናዝሪቱን ኢየሱስ አሉት። እኔ ነኝ ቢላቸው የቸሩ አምላካችን ድምፅ ሰምቶ አይደለም መቆም በሕይወት መጽናት የሚችለው የለም። ወደ ኋላቸው ተስፈንጥረው ወደቁ። ደግሞም እንዲህ ሆነ። በኋላ ግን እኔ ነኝ ብሎ በፍቃዱ ይሁዳ ስሞ አሳልፎ ሰጣቸው። በዛሬው ቀን ቤተ ክርስቲያናችን የመድኃኒታችንን የስቅለት በዓል በደማቁ ታከብራለች። ይኸውም የለውጥ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው መጋቢት 27 ቀን ነው። ይኸውም በዓል ግን በአብይ ጾም ስለሚውል በአብይ ጾም ሐዘን እንጂ ደስታ ስለሌለና በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ተዛዋውሮ ደስታ ብሎ እንድናከብር ቤተ ክርስቲያን ሰርታ ሰርታልናለች። ከበዓሉ ረድኤትን በረከትን ይክፈለን።